ረሱሉም ሰለላሁ ዓለይሂ ወሰለም ለሶሓቦቻቸው እንዳስተማሩት አድርጎ መቅራት ማለት ነው። አደለ ይሄ ነገር ከጠፋ ቁርአን ራሱ ቁርአን ላይ ይባል ይችላል። አሁን ብዙ ጊዜ በመማር ማስተማር ላይ ስንመጣ ወደ አካዳሚ ካሉ ስንመጣ ማህበረሰቡ እጅግ ትኩረት ይሰጠዋል። አደለ የሚያስተምሩትም የሚከፍቱትም ይሁሉም። ወደ እኛ ስትመጣ ደግሞ በመድረሳ ደረጃ ደግሞ ስታደርገው እንዲሁ ዝም ብሎ ምንም አይነት ዝግጅት ሳያደርግ መክፈት ስላስበ ብቻ ከፍቶ የሚያስተምሩ በርካቶች ናቸው። የዛኔ ሳውዲ በነበርኩበት ሰዓት መጽሐፍ ቤቶችን ሁሉ እንዲዳስ ተዋረግ ነበረ የዛኔ ማለት ነው። ቢኖር ካለ ለምን አዘጋጃለሁ ለተጁዲን ለሚፈልግ እንደ ማጣቀሻም ሊወሰድ ይችላል። ለራሱም ለማንበብ ሊሆን ይችላል። ጀማሪም ሆነ የተወሰነ ማዕሉማት ላለ የሚሆን ነው። በፊት እንደውም ደርሰበትም ሆን አላቅም አላ በላ ተለሚዱ በቃይዳ ህግ የተዘጋጁ ነበሩ እና ምሳሌዎች በሙሉ ከቁርአን ውጭ ናቸው። የገጠር ፕሮጀክት የተሰኘ በጣም ብዙ ተማሪዎችን እያቀረ የሚገኝ ክፍለ ሀገር ላይ በጣም ብዙ ቅርንጫፎች እንዳለው ማውቃለሁ። ምንድን ነው ይሄ ፕሮጀክት የሚለውን በማስተዋወቅ እንጀምር እስኪ። ለአንድ ተማሪ 2500 ብር ቁርዓንን በጥሩ ሁኔታ እንዲቀራ ያደርገዋል? አሰላሙ ዐለይኩም ወረሐመቱላሂ ወበረካቱ ውድና የተከበራችሁ ተመልካቾቻችን እንደምን ቆያችሁ? ሆኜ አልፉርቃን የተሰኘ ፕሮግራማችን ዛሬም ባለፈው ክፍል ላይ ከጀመርነው እንግዳ ጋር ተመልሶ መጥቷል። ብዙ ሀሳቦችን አነሳስተን ከዛ የሚባሱ ከዛ የሚበዙ ሀሳቦች ቀርተውን ወደ ሌላ ክፍል ማሻገራችን ይታወቃልና ውስጣታችን፣ መምህራችን፣ እንግዳችን እንሆናችሁ ስለመጣችሁ በድጋሚ ወደ ቤታችሁ እጅ ጋር ስለመሰቸን ባለፈው ክፍል ላይ ሞር ስለ አፍሪካ ቲቪ ቆይታችሁ ሐጅ ኡምራችሁ ብሎም ስለ ሰዑዲ ቆይታችሁ ስለ ቁርአን ነዘርና ሒፍዝ ቆይታችሁ አንስተን ነበር። እንሻላ በአሁኑ ፕሮግራማችን ሞር ወደ ተጅዊድ እንገባለን። ተጅዊድ በጣም መሰረታዊ ነገር ነው፣ በጣም መሰረታዊ ነገር ነው። አላህ ሱብሓነ ወተዓላ ለሰው ልጆች ቁርአንን ሲያወርድ አላህ ለረሱል ሰለላሁ ዐለይሂ ወሰለም እንዳወረደው ረሱሉም ሰለላሁ ዐለይሂ ወሰለም ለሰሓቦቻቸው እንዳስተማሩት አድርጎ መቅራት ማለት ነው። አደላ ይሄ ነገር ከጠፋ ቁርአን ራሱ ቁርአን ላይ ይባል ይችላል። በሐምዝና በአይን ልዩነት እኮ የሚመጣው ትርጉም ብልሽት ታውቁታላችሁ። እና ይህን ነገር ለማስተካከል ብዙ የሄዳችሁበት ርቀት እንዳለ እናውቃለን። ኢንሻአላህ እነዛን በሰፊ የምናነሳ ይሆናል። በመጀመሪያ እስኪ አሁን ስላላችሁበት ተቋምና እሱ ተቋም እየሰራው ስላለው ስራ ብናነሳ ደስ ይለኛል። ቢስሚላህ ናም፣ የተቋማችን አልሙኒር ቁርአን አካዳሚ ይባላል። ያው የመጀመሪያው ክፍል የሚቀጠል ነው። ይህንም ከኦንላይን ስናስተምር የነበረው ወደ መሬት ላይ ቀይረን እያስኬድ ነው ያለ የሆነ ማዕከል ነው የተመሰረተው ከዛሬ ሰባት አመት በፊት ነው። አዎ በህጋዊ ፈቃድ የወሰድ ነው ማለት ነው። ማስተማር ከጀመርን ግን በዚህ ስያሜ ረጅም አመት ሆኖናል። እዛው እያለው ሳውዲ አረቢያ እያለሁኝ ከመድረሳ ከወጣሁ በኋላ ስራ ላይ ሆኜ የጀመርነው የመሰረት ነው ተቋም ነው፣ እና ያንን ግን የግድ በኦንላይን ብቻ መቅረት የለበትም በሚል ለሀገሩ ታዳጊዎች፣ ነዋሪዎች ይማሩ ዘንድ እውቀቱም ወደዛ ወርድ ዘንድ የከፈትነው የጀመርነው የመሠረት ነው ተቋም ነው። ስያሜውም አልሙኒር ቁርአኒክ አካዳሚ ይባላል። አልሙኒር የቁርአን አካዳሚ ማለት ነው በአማርኛው አካዳሚካሊ በሆነ መንገድ ጥራት ባለው የትምህርት አሰጣጥ ቁርአንን ማስተማር ነው ዋና አላማው። ከዚህ በፊት የነበሩት አካሄዶችን ጥሩ የሆኑትን ጥሩ እየያዘ ትክክል ያልሆኑትም ወይም ደግሞ ጥሩ አይደለም ብለን ያሰብናቸውን ደግሞ ልክ ትኩረት ሰጥቶ ማለት ነው። አሁን ብዙ ጊዜ በመማር ማስተማር ላይ ስንመጣ ወደ አካዳሚ ካሉ ስንመጣ ማህበረሰቡ እጅግ ትኩረት ይሰጠዋል አይደለም። የሚያስተምሩትም የሚከፍቱትም ሁሉም ወደ እኛ ስትመጣ ደግሞ በመድረሳ ደረጃ ደግሞ ስታደርገው እንዲሁ ዝም ብሎ ምንም አይነት ዝግጅት ሳያደርግ መክፈት ስላስበ ብቻ ከፍቶ የሚያስተምሩ በርካቶች ናቸው። ያን ነገር ለመቃረን ወይም ያን ነገር ልክ አይደለም ብለን ለማሳየት የምናደርግ ያደረገው የጀመርነው ነገር ነው። አካዳሚ ካልን በሆነ መንገድ ማለት ጥራት ባለው ፕሮግራም ተዘጋጅቶለት ከዚህ እስከዚህ ከዚህ እስከዚህ መማር አለበት ብለን ይዘን አዘጋጅተን የከፈትን የሆነ ማዕከል ነው። ወሊላሂል ሐምድ ለበርካቶች ጥሩ እድል ሰጥቷል ብዬ አስባለሁ። ማሻላ። ባለፈው ክፍል ላይ አንስተነዋል ግን ደግሞ የቢጠይቅ ውስጣ ደስ ይለኛል። ይህ የማስተማር ፍቅርህ ከየት እንደመጣ ብናውቀው ሰውን ቁርዓን እንዲያስተካክል የማድረግ እንትንህ ምናነሳለን። ስለ የጻፍካቸው መጽሐፍቶችም አሉና ቲቪም ላይ የጀመርከው ፕሮግራም ይህንን ያማከለ ነው። በቃ ይህ ሁላ ነገር ከየት መጣ? ር ምክንያቱ ምንድን ነው? ወላሂ ምክንያቱ ይሄ አላህ ሱብሐነሁ ወተዓላ ተውፊቅ ነው። የመጀመሪያ ይሄ ነው። ማንም ሰው ያው አውቆ አይደለም የሚወለደው ወይም ደግሞ አውቆ አይደለም የሚመጣው ወደዚህ ዓለም እና አላህ ሱብሃነ ወተዓላ ለሆነ ነገር ያገርሃል ለሆነ ነገር ያዘጋጅሃል። ለእኔም ደግሞ አላህ ሱብሃነ ወተዓላ ትልቅ የሆነ ትልቅ የሆነ ነገር አግርቱልኛል ብዬ ምር ይሄንን ነው አላህ በቁርአን ማስተማር ማቅራት በጣም ትልቅ የሆነ ፍቅር አለኝ። መሰላቸት አለ ብዬ አላስብም እኔ በእኔ ማለት ነው። አልሰለችም አለለም እንዲሁም አሁን ያው ወደ ተለያዩ ምናልባት ወደ ኋላ እንመለስበታለን ወደተለያዩ የገጠር ፕሮጀክቶች ላይ ወደ መጽሐፉ ዙሪያ ላይ ስዞር ሌሎችንም በመተካት እንዲማሩ አደረግኩኝ እንጂ ራሴ ረጅም ሰዓት ሳስተምር ነበር የቆየሁት የነበረው እና ያው የአላህ ሱብሃነሁ ወተዓላ ተውፊቅ ነው። ከዛ በኋላ ከዛ በላይ ግን ደግሞ ማለት አላህ ሱብሃነሁ ወተዓላ የሆነ ሲያገራህ ደግሞ ምክንያት ያስቀምጠልሃል። ያ ምክንያት ደግሞ ወላጆች የሚያደርጉት ነገር ነው። በዛው ነገር ላይ ስትቆይና አንተነትህን ወይም ደግሞ ያተሰጠህን እንድታገኝ ስትሆን በዛ ላይ እንድትበረት ያደርግሃል። እኔ እ አላህ ስብሃነሁ ወተዓላ እሱ ነገር አገራልኝ። ስማር ደግሞ በተለይ ሳውዲ ከሄድኩ በኋላ የሼኹን የመማር ማስተማር ሂደትን በጣም ጥሩ አድርጌ ወስጃለሁ ብዬ አስባለሁ። ማለት ባህሪውን ማለት ነው። ያ ባህሪው ምንድን ነው? እጅግ በጣም የተረጋጋ ነው። በጣም ሶብረኛ ነው። ያ ሶብር እንዲጋባብኝ ሆኗል ብዬ አስባለሁ። እና ከዛም ያያ እንትን ብሎ ተጨማምሮ አልሐምዱሊላህ ው በመማር ማስተማሩ ላይ እንዲታጋ አድርጎኛል። ከዛ ባሻገር ወደ መጽሐፍ ስነ ጽሑፍ ያን ያክል ልምዶ የለኝም ነበረ። ግን ደግሞ ከሌለ ምን አልጻፈም ብለህ የምትወቅስበት አመክኖ የለም። ስለዚህ አንተ እዛ ላይ አይደለም ያለኸው፣ በዛ ፊልድ አይደለ ያለኸው ስለዚህ የምትችለውን ነገር ማበርከት ነው እንጂ ሙስሊሙ ጋር ወይም ቁርዓን ተጅ ደጋ የሆነ ክፍተት አየ። በጣም አቅሙ ባይኖርም ግን ተምሬም ቢሆን ግራምሩ ምናምን መጻፍ አለብኝ ብሎ አልነበረም፣ ብዙ አልነበረም። ቢኖሩም ደግሞ ትንንሾች መጽሐፎች አሉ፣ ግን በጣም ሙክተሰር የሆኑ በጣም ትንንሽ የሆኑ ምናልባት አንድ ሰው ሰፋ አድርጌ ያዘጋጃለሁ ቢል እንደ መነሻ ሊጠቀማቸው የሚችሉ መጽሐፎች ናቸው ያሉት እንጂ ለአንድ ተማሪ ብዙ ነገሮችን አካቶ የያዘ ነገር ያን ያክል የተለመደ አልነበረም። አመሊም አልነበሩ መሰላ ተጥቢቅ ምናምን ነገር ላይ ብዙ ያን ያክል ብዙ በሰዓቱ አልነበረም ያ ነገር። ግን አልሐምዱሊላ የኡስታዝ አቡበክር ሁሴን አቡ አማር ይመስለኛል የነሱ ኪታቦች ነበሩ፣ አነሰነስ ያሉ በትንሽ የተጻፉ ኪታቦች ነበሩ ያውም የዛኔ ሳውዲ በነበርኩበት ሰዓት መጽሐፍ ቤቶችን ሁሉ እንዲዳስሰ አደረግ ነበረ። የዛኔ ማለት ነው ቢኖር ካለም ለምን አዘጋጃለሁ፣ ምክንያቱም ያንኑ አስተምራለሁ ያንኑ መሰረት እንዲይዙ አደርጋቸዋለሁኝ በሚል ብዙ ፈላለግን፣ ግን እንትን አላልኩም አላገኘሁም። ኢንተርኔት ላይ ወደ 17 ገጽ ምናምን የምትሆን በኤፎር የተዘጋጀች እንዲሁ ለናሙና የተለቀቀችም ነበረ። ጀዛሁላ ኼር ያራሱ ትልቅ ነገር ነበረ። ያን ራሱ እንደ ግብአት ወሰኑ። አጻጻፉ እንዴት እንዴት የሚጻፈው ኮምፒውተር ላይ ያለን በጣም ገና ነን። እንደ ሌሎቹ በመጽሐፍ ጽፏ ምናምን አይደለም የምታደርገው እና ያ ነገር ሁሉ የሚመጣው መጀመሪያ ላይ ካለህ መሰረት አንፃር ነውና መማር አለባቸው ማስተማር አለብን፣ እንዲገባቸው መሆን አለበት በሚለው በመጀመሪያ በላይቭ ነው የተገናኘ ነው በመጽሐፍ ቢሆን ሞድ ደግሞ ያገዛቸዋል የሚል ነገር አሰብኩኝና ወደ መጽሐፉም ዞርኩኝ። አልሐምዱሊላህ በዚህ እያስተማርኩ በተለይ በርካታ ልጆች አልሐምዱሊላህ እኔ ጋር አክተማል ብዬ አስባለሁ። ስንት መጽሐፍ ነው የጻፍኩት? መሽ መጽሐፉ ኦልሬዲ እኔ በአንድ ነው የሚይዘው ግን የተዘጋጀ ሁለት መጽሐፎች ናቸው። አሁን መጨረሻ ላይ ያዘጋጇት ለጀማሪዎች የሚል መጽሐፉ ቁርዓን እንደትናንብብ ነው የሚለው ከይፈነቅረው ቁርዓን ከሪም እሱ ነው። ይሄ መጽሐፍ ወደ አሁን አምስተኛ ጥብዓ ላይ ደርሷል። አምስተኛ ህትመት ላይ ደርሷል። ያ ህትመት እያለቀ እየታደሰ ማለት እየተጨመረበት እየተስተካከለ የመጣ ማለት ነው። ከመጀመሪያው ሙክተሰር ነበረች ከሌሎቹ በተሻለ መልኩ ወደ 140 አካባቢ ገጽ ነበረች። ከዛ በኋላ እያሰፋው እያሰፋ አሁን ወደ 300 በላይ ደርሷል። ያ ማለት እያካተትን አንተም እየተማርክ እየጻፍክም ስትሄድ ያው ግንዛቤህም እየሰፋ ስለሚሄድ ያንን እያዘጋጀ እያዘጋጀው አልሐምዱሊላህ፣ አሁን አምስተኛ ደርሷል። አራተኛው ሬዲ ጨርሷል። አሁን ታትሞ ተከፋፍሎ አልቋል። አሁን አምስተኛ ላይ የተዘጋጀን በማጠናቀቅ ላይ ነው የምንገኘው። እሱ መጽሐፍ አለ። ሁለተኛው ግን የጀማሪዎች ነው። ይሄ ከይፈ ነቀረው ቁርዓን የሚለው መጽሐፍ ለተጁዲን ለሚፈልግ እንደ ማጣቀሻም ሊወሰድ ይችላል። ለራሱም ለማንበብ ሊሆን ይችላል። ጀማሪም ሆነ የተወሰነ ማዕሉማት ላለ የሚሆን ነው። ቢያንስ እሱ እንዲያስታውሱ ስለሚያደርገው ማለት ነው። የሁለተኛው መጽሐፍ ግን ጀማሪዎችን ብቻ የምትመለከት ናት። እሱም ደግሞ አልቃደቱ ኑራንያ አለ። የአልቃደቱ ኑራንያ እንደሚታወቀው ጀማሪዎች ፊደላትን የሚማሩባት መጽሐፍ ነች። እሷን መጽሐፍ በፕሮግራም ከፋፍዬ ምን እንደሚያስተምር በጥንቅር ካስገባው በኋላ እሱን እንዲለማመዱበት ሁጥዋውን ነው። በቃ አንድ ተማሪ ጀማሪ ነው፣ ምንም አያውቅም። ወደ ኢስላም የገባ ሊሆን ይችላል ሙስሊምን በተፈጥሮ ሆኖ ማለትም በቤተሰቦች ያገኘው ሙስሊምነትም ኖሮት ግን ምንም ያልቀራ ሰው በእድሜ ትልቅም ሆነ ትንሽ ለነሱ የሚመጥን ከፊደላት ጀምሮ ቁርአን እንዴት ማንበብ እንደሚችሉ የሚያስተምር ነው ያለ። ያ ደግሞ ፊደላትን በተግባር ያስተምርሃል። ቪድዮዎች አሉ፣ ታዳምጣለህ፣ አብረ ትቀራለህ። ዘውዳያት እንዳስት ይዛለህ። ስለሁሉም ስለ ሁሉም በአማርኛ በሁሉም በድምፅም ያብራራልሃል። ከዛ ካለፈ በኋላ ያንን በተወሰኑ የቁርአን እንትኖች ምዕራፎች እንዲ ለማመድ ይሆናል። ከዛ በኋላ ወደ አሕካመ ተጁድ በዛ በቃይደት ኑራንያ ውስጥ የተካተቱ ህጎች አሉ፣ መሰረታዊ የሚባሉ እነሱን ደግሞ በአህካም በቲዎሪ ደረጃ ደግሞ እንዲያውቃቸው ምን እየሆነ ሄዳ እየሰፋ እየሰፋ እየሰፋ ሄዳል። ያን ሲጨርስ ወደ ተጂ ሲገባ ቀላሉ መሰረት ይዟል። ሌሎች በደንብ እየተማረ ማንበብ ቁርአን ማንበብ በደንብ እንዲችል ያደርገዋል። ቁርአን ማንበብ ይችላል፣ ህጎችንም ያውቃቸዋል። ህጎችን የሚያውቀው በዛ በመጀመሪያ መነሻው በሆነው የመማሪያ መጽሐፍ የተካተቱትን ነው። ምሳሌ ሙክተሰር ምን ኑኒሳኪን ወተኑን አህካም ኑኒሳኪን ወተኑን ስታሰፋው የሚሰፋ ስታጠበውም ይጠባል። ስለዚህ ከዛ የተቀመጠው ማን ነው፣ ለሱ ይመጥነዋል ተብሎ የተዘጋጁ ህጎች ናቸው ያሉት። ወይም ደግሞ በዛ መጽሐፍ ውስጥ የተካተቷል። ቃይደቱ ኑራንያ ሼኹ ሲያዘጋጁ ያካትቷቸው በጣም መሰረታዊ የሚባለው ምሳሌ እንደ ተነባብ ፊደሎች እንደ አናባቢ ሐረካት፣ ተንዊን፣ ልክ እንደ መሳቢያዎች አልሙዱድ፣ ከፍ ብሎ እንደገና ደግሞ ስለ ሱኩን እያ ስለሸዳ፣ መሰረታዊ ናቸው እነዚህ። አንድ ሰው ፊደልን በትክክል ካወቀ ነጠላውንም ተጣምሮም የሚኖራቸውን በትክክል ፊደሎቹን ከያዛቸው፣ ወደ አነባቢ ስንመጣ ደግሞ ፊደሎችን ለይቷቸዋል። አሊፍ ባታታጅም ተቀጣጥለውም ማለት ሙረከብ ሆነውም በተናጠለ ሆነውም ሲመጡ ለይቷቸዋል። በሙፍረዳቸው አነባባቸውን ያውቃቸዋል። ልክ አነባቤ ሲጨመርበት ምንደሚ እንዴት እንደሚነበብ አወቀ አይደለ ተምን ሲጨምር ት እንደሚነበብ አወቀ መሳቢያ ሲመጣ አወቀ ሱኩን ሲሸዳ፣ ከዚህ ሌላ ምን ይቀራል ለማንበብ? አየዘ ለማንበብ ጨርሳቸዋል። በደንብ ማንበብ ትችላለን። ከዛ በኋላ ሳ ከዛ ተጨማሪ የሆኑ ህጎችን ነው የምትማረው ስለ ፊደሎቹ ትክክለኛ አወጣጥ፣ ስለ ፊደሎቹ ቲዎሪውን እያስቅምት ተግባሩንማ በደንብ እያስቃቸው ይሄዳል። በዛ ላይ ደግሞ ሼኩ በጣም ትልቅ ነገር የተጠቀሙት ምንድን ነው፣ ልክ የሆነ ርዕስ ያስተምራሉ። ምሳሌ ስለ ፊደላት አስተማሩ። የዛ ተስማሚ የሆነ ከቁርአን የተውጣጡ ቃላቶችን ያመጡና እንድትለማመድ ያደርጉሃል። ይሄ ወዲያው ቁርአን ጋር እንድትተዋወቅ ነው የሚያደርጉት በፊት እንደውም ደርሰበትም ኮና አላቅም አላ በላ ተላ የሚሉ በቃይዳ ህግ የተዘጋጁ ነበሩና ምሳሌዎች በሙሉ ከቁርአን ውጭ ናቸው። ልካን ስጨርስ ቁርአን ጋር ስትመጣ አዲስ ነው። አትለማምድም፣ ማለት አልተላምድም፣ ገና ነህ፣ አልተተዋወክም። ይሄኛው ግን አጻጻፉም ከጡም ሁሉ ነገሩ በቁርአን ነው። ስለዚህ ቀጥታ እዛ የምታገኘ ቁርአን ጋር ስገባ ዲያን ቀርቸዋል ገብተሃል አዲስ አይሆንም። እየተለማመድከው የመጣ አሊፍላሚም ይቀራዋል እኮ አሁን ማንኛውም ሰው ተመሳሳይ ነገር ነው። ከቁርአን የተውጣጡ ናቸው። ኢደን በህግ በጨመርክ ቁጥር የምትለማመደውም በዛው በቁርአን ስለሆነ አዲስ አይሆንብህም። ስለዚህ ቁርአንን በጥሩ ሁኔታ እንድትቀራ ያደርግሃል። ከዚያ ደግሞ ወደ ቲላዋ ወደ ነው ስገባ ያንን ጨርሰ ቁርአንን አንተ ለአንተ ምንም የሚያስቸግር የትኛውን ቦታ ከፍተህ እንድትቀራ ያደርጋል ይሄ ጅሁድ ይፈልጋል ማለት ያን ደግሞ ያዘጋጀ በሶስት ወር ጊዜ ነው እንዲያልቅ አድርጌ ነው ያዘጋጀሁት ተማሪዎች በቃ ያን ሙሉ መጨረስ የግዴታ ሶስት ወር ነው የሚያስፈልግ ማክሲመም ማለት ነው ከዛ በላይ መቆየት የለበትም ከዛ በላይ እንዲቆይ እድል አይሰጠውም አሁን አንዳንድ መዳሪሶች ላይ ስንመጣ አዳሁምላ ልክ አንድ ተማሪ ሶስት ዓመት አራት ዓመት ገና ጁዝ አምር ታገኝ ትችላለህ። ስንት ዓመትም እዚህ ካልከ ሁለት ዓመት ይልሃል፣ በቃ ላሉ ሶስት ዓመት ምናምን ይልሃል። ለምንድን ነው ያን ሰዓት ምናባክንባቸው? ለዛ ነው ቅደም ቤ ማዕከሉ ቁርዓን አካዳሚ ያልኩ የግድ ተማሪ መጥ አደለኛ ጋር መጥቶ ከየት እስከየት ነው መቀርቶ መሄድ አለበት። መዘጋጀት አለበት። ዛሬ ሶስት ሰዓት አገኘዋለሁ ወይም ሁለት ሰዓት አገኘዋለሁ። አደለ ተማሪውን በዚህ ሁለት ሰዓት ውስጥ እኔጋ መጥቷል። እኔጋ ከመጣ ደግሞ ምን አውቆ መሄድ አለበት። ያ ነገር ስለሌለ ብዙዎች ክፍተት አለና የዚህ መጽሐፍ ያንን ይቀርፋል ብዬ ነው ያዘጋጀሁት። የነበረው አዲስ የተጨመረ ነገር የለውም። አልቃኢደቱ ኑራንያ ከዛ በላይ ሌላ አዘጋጃለሁ ሌላ ቃኢደ አዘጋጃለሁ አይባልም። ምክንያቱም ለእኔ ከበቂ በላይ ነው። አላህ ስብሀኑ ተዓላ ከብሉንም ሰጥቶት፣ ከዛሬ መቶ ዓመት በፊት የተዘጋጀ መጽሐፍ አሁን ድረስ በዓለም አልእስላሚ በስፋት የተሰጠን የሚገኝ ሌላ አዲስ ነገር ያትፈጥድበትምና ሁለተኛው መጽሐፍ አልቃኢደቱ ኑራንያ ነው። ግን የጨመርኩት ምንድነው ፕሮግራም አድርጌ ከፋፍየዋለሁ ዛሬ ዛ አንድ ተማሪ ከየት እስከ የት መቅራት እንዳለበት ሙሉ ተከፋፍሯል፣ ለስልሳ ቀናት ብቻ ያንንም ለሶስት ወር ተብሎ ስልሳ ቀን ሶስት ወር ነው። ለምን ሁለት ቀን እንኳ ረፍት ቢወስድ ከሰኞ እስከ ሐሙስ፣ ጁሙአና ቅዳሜ ረፍት ቢያደርግ አምስቱን ቀን ቢማር በስልሳ ቀናት ወይም በሶስት ወሮች ይጨርሳል። በተከታታይ ቀቀራስ በስልሳ ቀን በሁለት ወር ይጨርሳል ማለት ስለዚህ አሁን እዚህ ቪዲዮቹ ምናምን መርከዙ ላይ ነው የሚያገኟቸው። መጽሐፍቶቹ ነው እንዴት ነው ተመልካቾቻችን፣ መጽሐፍቶቹን ማግኘት ከፈለጉ፣ ቪዲዮቹን ታግዞ መማር ከፈለጉ ምን ማድረግ አለባቸው? አዎ፣ መጽሐፉን አሁን መማሪያም መጽሐፉን አሁን፣ ለምሳሌ አንዳንድ ተማሪዎች አሉ ተለቅ ያሉ በእድሜ ከፍ ያሉ መድረሳ መመላለስ ላይሆንላቸው ይችላል። አው ደግሞ በተለያየ በስራ አማካኝነትም ሊሆን ይችላል። በያሉበት ሆነው መማርን ሲያስቡ ያንን መጽሐፍ ይዞ ቪዲዮው ተከታትለው ራሳቸውን እያዳመጡ ሪከርድ እያደረጉ የሚማሩበት የሚለማመዱበት ነው። ግን ከሁሉም በላጩ ያው እስታዝ ጋር ቢቀሩ። በአሁኑ ሰዓት ኦንላይን ብዙ መራኬዞች እያስተማሩ ይገኛሉ። ከዛ ባሻገር ግን መጽሐፉ ለሁሉም ይሆናል፣ በተይ በአካል ለሚያስተምረውም። ምክንያቱም አቴንዳንስ አለው በየቀኑ እያንዳንዷ ገጽ የአንድ ቀን ፕሮግራም ሆና ተዘጋጅታ ነው የተቀመጠችውና፣ በዛ መልኩ ነው። አልሐምድሊላህ እስካሁን ያው ፊደልም ያስተምርሃል፣ አሕካሙንም ያስተምርሃል እየተለማመድክ አቴንዳንስም ትይዛለህ፣ ፕሮግራምም ነው ይህ ሁለተኛ መጽሐፍ ነው። እኔ እንደ ሁለተኛ መጽሐፍ አልይዘውም፣ ያንን ያው በጥንቅር መልኩ አዘጋጀሁት ነው እንጂ ያን ያክል አዲስ እንትን እያልን አይደለም። ማሻአላህ ኡስታዝ ደግሞ ከዚህ ከመጽሐፋችሁ በላይ ደግሞ በጣም የምትታወቁበት አንድ ፕሮጀክት አላችሁ አይደለ? የገጠር ፕሮጀክት የተሰኘ በጣም ብዙ ተማሪዎችን እያቀረ የሚገኝ ክፍለ ሀገር ላይ በጣም ብዙ ቅርንጫፎች እንዳለው ማቃለሁኝ። ምንድን ነው ይሄ ፕሮጀክት የሚለውን በማስተዋወቅ እንጀምር እስኪ። አልሞኒል ቁርአን አካዳሚ ከሚያስተምርባቸው መንገዶች አንዱ ወይም ደግሞ ከነደፋቸው ፕሮጀክቶች አንዱ የገጠር ፕሮጀክት ነው። አልሞኒል ቁርአን አካዳሚ በሶስት መንገድ ነው የሚያስተምረው። አንደኛው ኦንላይን አለን፣ በኦንላይን መድረሳ ማለት ነው ትገባለህ መድረሳ ነው። እሳቶች አሉ፣ ክፍለ ጊዜ አለ። በዛ መልኩ የምትማርበት ነው። እንደ አንድ ትምህርት ቤት የምናዘጋጀው ነው። ኦንላይን ነው። አልሐምዱሊላ ይህንንም ኦልሬዲ ከስምንት ዓመት በላይ ልምድ ወስደንበታል። በርካታ በሺዎች የሚቆጠሩ ተማሪዎችም አልሐምዱሊላ እኛ ጋራ ጨርሰዋል። ሁለተኛው የከተማ ፕሮጀክት የምንለው ነው። በየከተማው ባዳሪ ፕሮግራም፣ በተመላለሽ መርሃ ግብር የምናስተምረው ነው። ሶስተኛውና ትልቁ ለህዝብ ይፋ ያደረግነው የዛሬ ዓመት ይፋ ያደረግነው ቁርአን የገጠር ፕሮጀክት የሚለው ነው። የገጠር ፕሮጀክት መነሻው በገጠር አካባቢ ብዙዎቹ መራኪዞች ላይ ተከሆነ የምንሰራው ከተማ ላይ ነው። ወደ ገጠሩ እየተተወመጣ አቅም ያለው ማህበረሰብ ወደ ከተማ እየላከ ልጁን ያስተምራል ያሳሐፍዳል። ልክ ሲሐፍ ያ ልጅ ደግሞ በገጠር አካባቢ መጥቶ ማስተማርም መቀጠርም ወይም ደግሞ መክፈትም የሚፈልገው ሀገሩ ሳይሆን ወደ ከተማ አካባቢ ነው። ለምን የከተማን ህይወት አይቷልና። ይህኛውን እኛ የነደፍንበት ምክንያት ያ ክፍተታ ለምንድን ነው ከላይ የማይሰራው የሚለው ነገር እኛ ጋር አይሰራም እኛም ስላለንበት መስመሩ ላይ ስለዚህ ስናየው እኔ ድንገት ነው ያየሁት የዛሬ አንድ ዓመት ተኩል ወይም ሁለት ዓመት አካባቢ የሆነ ጥናት የጀመርነው ልክ ስንሄድ ገጠሩ አካባቢ ላይ በተለይ እኛ የጀመርነው መነሻችን ወሎ ነው ወሎ ያው ምስሊም ነው ይባላል በስም ምስሊም በዘር የሚያገኘው እምነት ነው ያለው እንጂ ብዙ ዛውያዎች አሁን ላይ የሉም እንደሚወራለትም አይደለም እና ብዙ መሳጅዶች አልሐምዱላ ቆሞ ታገኛቸዋለህ ተማሪ የላቸውም። ቢኖርም ደግሞ ጥራት ያለው የቁርአን አስተምህሮትን አታገኝም። አብዛኞቹ እኛ የገባንባቸው ምንም አይነት የመማር ማስተማር ሂደት የሌለባቸው ናቸው። ስለዚህ ያንን ምንድን ነው እኛ ከተማ ላይ ብቻ የምንሰራው፣ ገጠር ላይ ቻሌንጅ አለው። አዎ መሄዱ፣ ማየቱ፣ ማስተባበሩ እንዲሁም ደግሞ ያንንም ስራ ማስኬዱ ከባድ ነው። ግን ደግሞ ለምን ሌላ ሰው እኛ ካልያዘን ሌላ ሰው እስኪዘው ለምን እንጠብቃለን የሚል ነገር ያዝና ጥናት ብቻ ጀመርን። ወደ አምስት ስድስት ወር አካባቢ ያጠናን ችግር ነው የነበረው። ምን ያክል ለአንድ ተማሪ አመታዊ በጀት ያስፈልገዋል ነው እሱ መጨረሻ ላይ እየደረስ ነው። ልክ አንድ አመት አስተምረን ያየ ነው። በቃ የሚገርም ሆኖ ነው ያገኘ ነው። ለአንድ ተማሪ ወጪ አውጣን ብለን ያውም በነፃ ነው የምታቀሩት ነው። አዎ ነፃ ነው ነፃ ነው። ልክ ከህዝቡ ሰብስበን ማለት ነው። ልክ አንዴ ተማሪ ስንት አገኘን ለአንድ አመት ወጪ ብለን የያዝ ነው ያወጣነው። የተወሰነ ነው ግን እያወጣን እየጨመርን እየጻፍን እየጨመርን እየጻፍ የሚያስፈልገው ነገር መጀመሪያ እናቀማ የደሞዝ አለ፣ የተማሪዎች ደብተርና እስክሪብቱ አለ። አሁን የደ ስጀምር አንድ አካባቢ ላይ ደብተርና እስክሪብቱ መግዛት አለባችሁ ብለ አታስገድዳቸው ነው። የአካባቢ የምንገባበት ገጠር ነው የትምህርት ቤት እንኳ ደብተርና እስክሪብቶ ለማሟላት በምን ያክል ችግር ነው የሚያሟሉት፣ ያን መጠየቅ አንፈለግም። ሙሳፍ ቁርአን ይገባል። የምናስተምርበት የካሂደቱ ኖራ የራሱ ማስተማሪያ እሱን ያው የገጠር ፕሮጀክት ብላ ያዘጋጀ ነው ወደ አሁን ወደ ዓም ለጠቅላላ ያወጣ ነው። ያ መጽሐፍ ይደርሳቸዋል። የቁርአን ማስቀመጫ፣ ዋይትቦርድ፣ ውሳዞችን ማሰልጠን ብዙ ነገሮች አሉ። ያ ሁሉ የያዝ ሂሳብ እያወጣን እያያዝን፣ ሂሳብ እያወጣን እያያዝን፣ መጨረሻ ላይ ለአንድ የተማሪ 2500 አመታዊ ነው። ለአንድ ተማሪ ሁለ 2500 ብር ቁርዓንን በጥሩ ሁኔታ እንዲቀር ያደርገዋል። ያን ካጠናን በኋላ ቀታ ይፋ አደረግን። ዛሬ ተቅሪበን አመት አይሆንንም። አሁን ሰኒ ግንቦት ሀያ አካባቢ ነው ያለፈው 2016 ላይ ማለት ነው። 2017 ይመስለኛል በኢትዮጵያ ማለት ነው። ስለዚህ ረዲ ወደ ዛ አካባቢ ይሆኗል። ከዛ በፊት እንዲሁ የምናውቃቸውን ብቻ በፌስቡክ የተገደበ በናምን የተወሰኑ ብቻ አሰባስበን የጀመር ነው ስንጀምር። ኋላ ላይ ሁሉንም ወጪዎችን አወቅነ፣ ምንም እንደሚያስፈልጋቸው አወቅነ። በእርግጥ የአሁኑ የተወሰነ የዶላሪ ምናምን እንትኑ ኑሮውን ትንሽ እንትን ብሎታል፣ ከተቀየረ በኋላ ግን አሁንም በዛ ሁነ ሐለት ነው ያለ ነው። አሁን አልሐምዱሊላህ ከአንድ ሺ አልፈዋል ተማሪዎቹ። በሰሜን ወሎ እና በደቡብ ወሎ ወደ ሰባት ብራንቾች አሉ አሁን ላይ በእያንዳንዱ ብራንች ከመቶ እስከ ሁለት መቶ ሀምሳ ተማሪ ነው ያለው። ምሳሌ ብራንች የመጀመሪያው ቅርንጫፍ አለ ፈራ አወል፣ እሱ ከመቶ በላይ ተማሪ ነው ያለው። አነሳሳችን በዛ መልኩ ነበረ። ፈራ ታኒ ሁለተኛው ፈራ ላይ ከሁለት መቶ 20 በላይ ተማሪ ነው ያለው። ያን የምናደርገው ግን አሁን የጀመሩት እነዚህ ሁለቱም ብቻ ነበር ስንጀምር። መጀመሪያ አነሳሳችን ጥናት የሚያደረግንባቸው እነሱ አሁን እየሐፈዙ ነው ጨርሶ ማለት ነው። አዎ ጨርሶ እየሐፈዙ ነው ያለ ሀይፍ ላይ ወደ 11 ጁዝ በላይ ደርሰዋል። አሁን የጀመሩት ከየት ነው? ከቃይዳ ኑራን እያ ነው ከፊልን የጀመሩት። ቲላዋ ነበር ጨረሱ። ሒፍዝ ላይ ሂፍዛቸው በጣም ቂራታችሁ ማሻ አላህ ነው እ በጣም ጥሩ ነው። እንዲሁም ከተቻለ ምናልባት ቪዲዮ እክላቸዋለሁ፣ ታስገቡታላችሁ፣ ታዩታላችሁ። እና ምንድን ነው ያንን ስገባ ያ ሙስሊም አካባቢ የሚባለው ብዙ ቂራት አለ የሚባለበት አካባቢ ስትሄድ ባዶ ሆኖ ታገኘዋል። እና ከዛኛ አይ መስራት አለብን የሚለው ጀዝም አደረግ። ከዛ በኋላ አልሐምዱሊላ አሁን ላይ በቃ ሙሉ ሰዓታችን ማለት ይቻላል ወደ ሱሰትን እየሰራን ያለ ነውእና አነሰ አጀማመሩ ክፍተት በመኖሩ ነው። ከተማው ላይ አልሐምዱሊላ አነሰን በዛም እንቅስቃሴ አለ፣ በከተማችን በአዲስ አበባ፣ በሌሎችም የክፍለ ሀገር ከተሞችም ጥሩ ነው አለ። ወደ ገጠሩ አካባቢ ስትሄድስ ያ ነገር አታገኝም። ስለዚህ ያንን እኛ ቢያንስ አንችለውም ሁሉንም አሁን የያዘው ከአንድ ሺ በላይ ነው። ቢያንስኛ እንደ አንድ ተቋም መቶ ሺ ብንይዛና ደርሰው ደግሞ የተለመደው ምናልባት በአካባቢ የምታየ ይሆናል። አንድ መርከዝ ስልሳ ሰባ ተማሪ ነው የሚያስተምረው። አንድ መርከዝ ተከፍቶ ተቋም ተብሎ ተከፍቶ የሚያስተምረው ስልሳ ሰባ ተማሪ ነው። ከዛ ወጣ ማለት አለበት። በሺዎች የሚቆጠሩ የተለያዩ ብራንቾችን እያሰፋ ያንን የአካሄዱን ማስፋት መቻል አለበት። እና ከዛ አንጻር ነው አሁን የኛውም አልሐምዱሊላህ ጥሩ። ስለዚህ ተመልካቾቻችን ይህን ፕሮግራም የከታተሉት 2500 ብር በአመታዊነት ድጋፍ ካደረጉ አንድ ተማሪ እንዲማር አስተዋጽኦ አድርጓል ማለት ነው። እንዴት ነው እንደዛ አሁን ማገዝ የሚችሉ ከፈለ ማገዝ የሚፈልጉ ካሉ ምን ማድረግ አለባቸው? እሱን አሁን እኛ ጋር ያው ተዋውሰን ማድረግ ይችላሉ። አለይ ማዕከሉ አልሙኒል ቁራን አካዳሚ በዩቲዩብም በፌስቡክም በተለያዩ በቴሌግራም ያገኙታል። ከዛ ባለፈ ግን አድራሻ ምናልባት እንሰጣቸዋለን ማግኘት ቢፈልጉና መረጃ መጠየቅ ቢፈልጉ በ0914 0424 ወይም ደግሞ እኔን በቃታ ማግኘት ቢፈልጉ ደግሞ በ0914 6668 ላይ ማግኘት ይችላሉ። መደወል ይችላሉ። መረጃ መጠየቅ ይችላሉ። እዚህ ላይ ለአንድ ተማሪም መለገስ ይችላል። አካባቢው ላይ ደግሞ ይህን እኛ አንድ አካባቢ አቀል ሸይ መቶ ተማሪ መያዝ አለብን። አቀል በትንሹ ማለት ነው። አንዳንድ ቦታዎች ላይ በጣም ቅጥ እያደረጉ ሃምሳ ስልሳ ተማሪ የያዝንበት ነበር። አሁን ግን ጨምረን ከመቶ ሃምሳ በላይ ያድርገነዋል። ግን አንድ አካባቢ ላይ መቶ ተማሪ እኔ ብቻዬን እችላለሁ ካለ አንድ እንትን የሚል ሰው እኛ ጥናት አድርገን ተዘጋጅተንበት ያንን ማስተማር እንችላለን። የሚያስፈልጉ ሳንቲም እያየው ነው አንድ ተማሪ ሁለት ሺህ አምስት መቶ ብር ነው። በከተማው ምናልባት ቁርስ ልንበላ ትችላለን። ከዛ ውጭ ሰዓታችን እንደሄደ እየነገሩ ነው እና መጨረሻ ላይ እስኪ መልዕክቶች አስተላልፈን ብንቋጨው አሪፍ ነው። በጣም አሪፍ ሀሳቦች አንስተናል። ፕሮጀክቶችን በጣም በሰፊው አንስተናል። ስለ ተጅዊድም ጥሩ አውርተናል ብዬ አስባለሁ ና መጨረሻ ላይ ለተመልካቾቻችን ቁርአንን ላልቀሩ ሊሆን ይችላል ለሐፈዙትም የምታስተላልፉት መልእክት ካለ በሱ ብንቋጭ ደስ ይለኛል። መርሓባ እንግዲህ ያው አልሐምዱሊላህ፣ አሁን በሀገራችን ጥሩ እንቅስቃሴ አለ በቁርአን መማር ማስተማር ዙሪያ ላይ ግን ብዙዎቻችን አላማችንን እየረሳን ነው ይመስለኛል። ለምንድን ነው የምንማረው? ለምንድን ነው ጊዜያችንን እየሰጥን ያለን ነው የሚለው አንድ ሰው መቼም ሲማር ሁለት ነገሮችን ምንኝት አለበት። አንደኛው ከራሱ ላይ አለማወቅን ለማስወገድ ነው የሚማረው። ሁለተኛው ደግሞ ሌሎችን ከማያውቁት ነገር ላይ እንዲያውቁ ሰበብ መሆን ነው። ስለዚህ የሌሎችንም ጅህናም ለማስወገድም የራሱንም ጅህና ለማስወገድ ብሎ መነኘት መቻል አለበት። በሀገራችን አልሐምዱልላሂ በጣም በርካታ ሐፊዞች አሉ፣ በየዓመቱ የሚመረቁ በርካታ እንትኖች አሉ፣ በርካታ ሐፊዞች አሉ። ይህንን አማና ነው እየተቀበልን ያለ ነው። ቁርአን ስትሐፍዝ አፈዘ ዝም ብለህ ትውት ማድረግ የለብህም ስትሐፍዝ ዓላማ ሊኖርህ ይገባል የዓላማህን ደግሞ ቢያንስ እነዚህ ሌሎችንም እንደ አንተ እንዲሆኑ በቁርአን ስነ ምግባር እንድታነጹ ሰበብ መሆን ካልቸርክ የእኛ መሐፈዝ ምንድን ነው እንድጠቅመን የሚችለው ስለዚህ ምንድን ነው ስንማር የምንማር እየተማርን ያለን ሐፊዞች ይህንን ነገር ብናስተውለው መልካም ነው ሁለተኛ ቢያንስ የግደታ መርከዝ ተቀጥሮ ማስተማር ምናምን አይደለም። በአካባቢው አንዱ ሁለት ሶስት ልጆች ሊሆን ይችላል። እነዛን እሱ በቀራበት መልኩ ቆንጆ አድርጎ ሰዓት ሰጥቷቸው ቢያስተምራቸው እነዚህ ልጆች ደግሞ ሌሎችን የማስተማር ሂደት ይኖርና በሀገራችን ጥሩ የሆነ የመማር ማስተማር ሂደት ይፈጠራል። ያ ነገርን አሁን ገና ነው። አሁን ላይ በመማር ማስተማር በመማሩ ላይ ነው ትኩረት እየተደረገ ያለው። የሚያስተምሩትም በርካታ የሚባሉ አይደሉም በአሁኑ ሰዓት ላይ። ስለዚህ ምንድን ነው እሱ ላይ ንያችንን እናስተካከል። ቁርአን ሕፍዝ ማለት የአላህ ስብሐን ወተዓላን መልእክት የአላህ ስብሐን ወተዓላን ንግግር መሸከም ነው። አማና ነው። ያንን አማናችንን በአግባቡ እንወጣ፣ ከኒው ጀምሮ ነው። ስለዚህ በማዕከል ደረጃ ከፍታችሁ ያላችሁ ደግሞ ቢያንስ አስፉት። ገጠሩ አካባቢ የተወለዳችሁበት አካባቢ ምናልባት በእርግጠኝነት ክፍለ ሀገር ይሆናል። ያ የመጣችሁበትን አካባቢ አስታውሱ። ይህንኑ ልል የምችለው ከዛ ባለፈ ግን አላህ ሱብሃነሁ ወተዓላ ያበርታችሁ። በተለይ በርካቶች በቁርአን ሒፍዝ በመማር ማስተማር ደከመኝ ሰለቸኝ ሳይሉ የሚያስተምሩ በርካቶች አሉ። አላህ ይጨምርላቸው። ይህንን ዛሬ አጥተናል ብለን መተው የለብንም። ዛሬ የሆነ ነገር ገንዘብን የሚያስገኝበት ብዙ የሚያማልሉ ነገሮች አሉ። እነዛን የሚያማልሉ ነገሮች ሳያት አሏቸው። በዛ ነገር ላይ ዘውትረውና በዛ ነገር ላይ ጸንተው ማስቀጠል ማለት ትልቅ ነገር ነውና አላህ ሱብሃነሁ ያጽናችሁ፣ ያጽናን ሁላችንንም። የአላህ ስብሃነ ተዓላ ንግግር እምንኻድምም አላህ ያድርገን። ሌላው ጀዛክላኸይር። በተለይ ይህንን እድል ማግኘት በጣም ቀላል አይደለምና ይህንን ፊክራ ይህንን